ከታላቅ ቤተሰብ የተገኘች ቆንጆና መልከ መልካም ሴት ናት። እዩኝ እዩኝ አትልም፣ ደርባባ፣ ለቤቷና ለትዳሯ የተጋጅ ተወዳጅ ሚስት። አያቷ በሀገራችን የኪነጥበብ ታሪክ ውስጥ ከስልሳ ዓመታት በላይ ታላቅ አሻራን ጥለዋል። ከአያቷ ጋር ልዩ ፍቅር አላቸው። የባለቤቷን የትዳር ጥያቄ ተቀብለው ያስተናገዱትና የፈቀዱትን መሳቸው ናቸው። የዳንኤል ተገኝና የባለቤቱ ልዩ ሚስጢሮችን እነግራችኋለን። የዳኒ ሚስት ከሰሞኑ የገጠማት ነገር ከባድ ሀዘን እንደሆነባትም ታውቋል ምን ይሆን እንመለከተዋለን። የነጥላሁን ገሰሰ የነሼክ መሐመድ ሁሴን አሊ አልአሙዲን የነሚኒሊኮስ ናቸው እና የሌሎች ዕውቅ ሰዎች የቅርብ ወዳጅና የሀገር ባለውለታ የሆኑት ታላቅ አርቲስት መራዊ ስጦት በድንገት ህይወታቸው በማለፉ ለብዙሃን ሀዘንን ፈጥሯል ምን አገኛቸው የሰሯቸውስ ድንቅ ስራዎችስ ምን ይመስላሉም በዝርዝር አዘጋጅተን መተናል ሰላም እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ዛሬ ወደ አዘጋጀነው ልዩ መሰናዶ እንሻገር። አብራችሁን ሆኑ። እለቱ ጥቅምት 21 ቀን 2008 ዓ.ም ነበር። አርቲስት ዳንኤል ተገኝ ለአንድ ታላቅ ቁም ነገር ያሰባሰባቸው ዕውቅና አንጋፋ የኪነጥበብ ሰዎች እንዲሁም ሽማግሌዎች ከያሉበት ተጠራርተው ገና በማለዳ አንድ ቦታ ተገናኙ። በእለቱ ንጋት ላይ ለአርቲስቱ ጉዳይ ከተሰባሰቡ ታላላቅ ሰዎች መካከል አርቲስት አብራራ አብዱ አርቲስት ፍቃዱ ተክለ ማርያምና ሌሎችም ሰዎች ይገኙበታል። አስከትለው ጉዟቸውን በክቡር አርቲስት መራዊ ስጦት ቤት አደረጉም። ወደ ቤት ሲገቡ በብሔራዊ ቲያትር ቤት ውስጥ በነበራቸው ጥበባዊ አበርክቷቸው የተከበሩት ታላቁ አርቲስት መራዊ ስጦት ነፍሳቸውን ይማርና፣ ጀግናው የማስታወቂያ ባለሙያ ውብሸት ወርቅ አለማው፣ እንዲሁም ሌሎች ቤተሰቦች ሁሉ ያማረ የክብር ልብሳቸውን ለብሰው በኩራት መንፈስ ውስጥ ሆነው ተቀምጠው ጠበቋቸውም። ግቡ ተቀምጡ አሏቸው እንግዶቹን የመጣንበትን ጉዳይ ሳንናገር አንቀመጥም ብለው መለሱ። በዳንኤል ተገኝ በኩል የመጡት አባቶች ነገሩ የትዳር ጥያቄን የሚመለከት የሽምግልና ስርዓት ነው። ያቺ ቀን አርቲስት ዳንኤል ተገኝ የታላቁን አርቲስት መራዊ ስጦት የልጅ ልጅ የሆነችውን ቆንጆ ልጅ የትዳር አጋሪ ላድርጋት ሲል ሽምግልና የላከባት ዕለት ነበረች። ዳኒ በሽማግሌዎቹ በኩል ያቀረበው ጥያቄ ተቀባይነት አገኝም ከታላቁ ቤተሰብ ጋር ለመዛመድ በትዳርም ለመጋመድ የሚያስችል ትልቅ ስምምነትም ተደረገ። ዳኒ እጅጉን ደስ ተሰኘም። ብዙም ሳይቆይ የሞቀና የደመቀ የሰርግ ሥነ ሥርዓት ተደረገም። እቺ ከተከበረው ቤተሰብ የተገኘችው ሙሽራ ከባለቤቷ ዳኒ ጋር ከሰርጋቸው በኋላ ባሳለፉት ጊዜ ደስ አላት። የጫጉላቸውን ጊዜ በፍቅር ሞልተው አሰነባበቱም። ይህ ከሆነ ከስድስት ዓመታት በኋላ ደግሞ በልዩ ሁኔታ የተከበረ ለቤተሰቡ ታላቅ ደስታ የነበረ ልዩ ጊዜ አሳለፉ። የዳኒ ባለቤት አያቷ የሆኑትን የተወዳጁን አርቲስት መራዊ ስጦት 86ኛ ዓመት የልደት በዓል በማስመልከት ታሪካዊ ቀን ጽፈው አሳልፉ። በቤታቸው የካቲት 25 ቀን 2015 ዓ ም በሆነ ጊዜ ደግሞ ወንድ ልጅ ከነቃጭሉ በሰላም ተገላግላ ለዳኒ ለባሏም ልዩ ስጦት አበረከተችለት። ቤቱም በደስታ ሸበረቀም። ይህንን የሰሙ ወዳጆቻቸው ሁሉ እንኳን ማርያም ማረችሽ እያሉ ደስታቸውንም አቅርበው ነበር። ሁለቱ ጥንዶች የሞቀት ዳራቸውን በደስታ እያሳለፉ ከዓመት ዓመት እየተሸጋገሩ መጡም። አርቲስት ዳንኤል ተገኝም ከሠራቸው ልዩ ልዩ ፊልሞችና ቲያትሮች ባሻገር በቅርቡ ደግሞ ወደ ኢቢኤስ ቴሌቪዥን ተቀላቅሎ ስራውን አሳምሮ ቀጠለ። አሁን ታዲያ ትናንት መጋቢት ሰባት ቀን 2017 ዓ.ም ምሽት ላይ በገጠማቸው ነገር ሀዘን ላይ እንደሚገኙ ታውቋል። ምን ገጠማቸው መሰላችሁ? ያኔ ከአስር ዓመታት በፊት ለመጋባት ሽምግልና በተላከ ጊዜ በክብር ሽማግሌዎችን ተቀብለው ያስተናገዱ በኋላም በሚያምር መልኩ ሰርጓንም ማሟሞቅ የዳሯት አያቷ ተወዳጁና ታላቁ አርቲስት መራዊ ስጦት ህይወታቸው ማለፉ ተነግሯል። የህውቅ አርቲስት ከነጥላሁን ገሰሰ ከነ ሼክ መሐመድ ሁሴን አሊ አልአሙዲን ከነ ምኒልክ ወስናቸውና ሌሎች ታዋቂ ሰዎች ጋር መልካም ቀረቤታ የነበራቸው የኪነጥበብ ባለሙያም ነበሩ። አርቲስቱ በምን ምክንያት ህይወታቸው አለፈ? ከስልሳ ዓመታት በላይ በቆዩበት የኪነጥብ ጉዞ ውስጥም ምን አይነት አስገራሚ ስራዎችን ሰሩም አስከትለን በዝርዝር እንመለከታለን። የወርቃማው የኢትዮጵያ የሙዚቃ ታሪክ ባለውለታ አርቲስት መራዊ ስጦት በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ናቸው። ከስልሳ ዓመት በላይ በቆዩበት የሙዚቃ ህይወት በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት በሙዚቃ ግጥምና ዜማ ደራሲነት በአቀናባሪነት እንዲሁም በኃላፊነት ወይም በአመራርነት ቦታ ላይ ለበርካታ ዓመታት አገልግለዋል። የአምባሰሉ ንጉሥ፣ የክላርኔት ንጉሥ በመባል የሚታወቁት ጋሽ መራዊም ውልደትና እድገታቸው ከወሎ አምባሰል ልዩ ስሙ ዳቃ ወረዳ ተብሎ በሚጠራው አካባቢ ነው። ከአምባሰል ወጥተውም በክላርኔት አምባሰልን ወደር በማይገኝለት ሁኔታ በመጫወት በሙዚቃ መድረክ ላይ ነግሰው ኖረዋል። አርቲስት መራዊ ስጦት አምባሰልን ሲጫወቱ አይቶ ስሜቱ የማይነካ የማያነባ የለም ተብሎ የሚነገርላቸዋል። የሙዚቃ ሕይወታቸው የሚጀምረው በ1942 ዓ ም ገና 14 ዓመት ልጅ እያሉ የማዘጋጃ ቤት በወቅቱ የሙዚቃና ቲያትር ማስፋፊያም ጎንደሬው ገብረ ማርያም የተሰኘ ቲያትርን፣ የመንገድ ላይ የሙዚቃ ትርኢት ፋንባር ባንድ ለማሳየትም ደሴ በመጡበት ወቅት ልባቸው ይሰረቅና እሳቸውም እንደነሱ መሆን እንደሚፈልጉ በመጠየቃቸው አዲስ አበባ ከመጡም እናስተምሮታለን ተብሎ ተነገራቸው። ይህንን ቃል በጊዜው ከሰጡት ውስጥ አንዱ ተስፋዬ ሳህሉ አባባ ተስፋዬ እንደነበሩም ይታወቃል። እሳቸውም ለአዲስ ዓመት የእንቁጣጣሽ አበባ ስለው በየሽማግሌዎቹና በየሹማመንቱ ቤት በመዞርም በሃምሳ ብር ያክል አጠራቀሙም። ወዴት ነህ የሚል ጥያቄ እንዳይበዛባቸው ሆን ብለው ብርድ ልብሱን ቀደው ላሰፋ ነው በሚል ሰበብ ከቤት ይወጣሉ። ከአንድ ጣሊያናዊ ሾፌር ጋር ተነጋግረው በትሬንታ ኳትሮል ተጭነው ወደ አዲስ አበባ ከተማ ገቡም። አጠያይቀው ቃል የገቡላቸውን ሰዎች አገኙና በአስራ አምስት ዓመታቸው የሙዚቃ ትምህርታቸውን ይጀምራሉ። ከትምህርታቸው ጋር አንድ ላይም ማደሪያናም የኪስ ገንዘብ ጭምር ይሰጣቸው ነበርም። በወቅቱ እሳቸው ጋር አብረው ከነበሩ ሙዚቀኞች መሃልም የሳክስ ፎኑ ንጉሥ ጌታቸው መኩሪያም አንዱ እንደነበሩም ይነገራል። ስድስት ዓመት በዚህ ሁኔታ ካሳለፉ በኋላ የጃንሆይ 25ኛ ዓመት የኢዮቤልዩ በዓለም ምክንያት በማድረግ የአሁኑ ብሔራዊ ቲያትር የቀድሞ ቀዳማ ኃይለሥላሴ ቲያትር ቤት ሲመረቅም ከተመረጡት 13 ሙዚቀኞች መካከል አንዱ በመሆን መስራች ሆነው ወደ ቲያትር ቤቱ ተቀላቀሉም። በአርመናዊ አስተማሪና አለቃቸው ሙሴ ነርሲስ በምግባራቸውም ሆነ በትምህርት አቀባበላቸው የሚደነቁት አርቲስት መራዊ ከሙሴ ነርሲስ ሕልፈት በኋላ የሙዚቃ ክፍሉን ተረክበው ለ ሰላሳ ዓመታት ያክል በአለቅነት አገልግሏል። በዚህም ወቅት ለአርቲስት ሚኒሊክ ወስናቸው፣ ለመልካሙ ተበጀም፣ ጠለላ ከበደ፣ ፍቅር ተደሳለኝ፣ ለበርካቶች ግጥምና ዜማን ለመስጠት ችሏል። ሙዚቃም አቀናብረዋል። ከነዚህም ውስጥ የሚኒሊክ ወስናቸው የእንጆሪ ፍሬ፣ ትዝታ፣ ረጅም ስኳር ስኳር አፈራትን፣ ፈግኝ፣ በምድረ ሱዳን ያለሸው፣ ጥቁሯ ጸጋዬ ሬዳ፣ የመልካሙ ተበጀ ብዕር ብዕር፣ ሰላም ጤና፣ ይስጥልኝ ንቢቱ የፍቅር ተደሳለኝ ልማት ልማትና ሌሎችም ይገኙበታል። ከዚህም ባሻገር ከሁለት መቶ የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረ መደነና ለሌሎች በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችንም ለመስጠት ችሏል። የቅዱስ ጊዮርጊስ ስፖርት ክለብ የመጀመሪያ የሆነውን የክለቡን መዝሙር የሰሩት አርቲስት መራዊ ስጦት እንደሆኑም ይታወቃል። በአጼ ኃይለሥላሴ፣ በዘመነ ደርግና በዘመነ ኢህአዴግ ጊዜ በሰሯቸው የኢትዮጵያ ሕዝብ መዝሙር ላይ የጋሽ መራዊ ትንፋሽም ተቀርጾለታል። ዜማው በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራውን የሠሩት ጋሽ መራዊ ስጦት እንደሆኑ ይታወቃል። በሙያው ዘርፍ ታዲያ ኦል ባክ ፒፕል ሚዚክ ፌስቲቫልን ጨምሮ በናይጄሪያ፣ በግብጽ፣ በሱዳን፣ በቻይና፣ በራሻ፣ በአሜሪካና በሌሎች ሀገራት ሀገራቸውን ወክለው ተሳትፈዋል። በአሜሪካ ሀገርም ከሙዚቀኛ ሬድ ተፈራ ጋር በመሆን አምባሰልና ትዝታን ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሴትና በሲዲም አስቀርጸዋል። ለዚህና መሰል አስተዋጽኦ በተለያዩ ጊዜያትም ሽልማትን አግኝተዋል። ከጃንሆይ የማበረታቻና የመጽሐፍ ሽልማት፣ በደርግ ጊዜ በማስታወቂያ ሚኒስቴር የመስኩን ሰራተኛ ወርቅ ተሸላሚ፣ የዓለም አቀፍ ጎልድ ሜርኩሪ ሽልማት። ሽልማቱ ዓለም አቀፋዊና ትልቅ የዓለም መሪዎችን ጨምሮ ሳይንቲስቶችና ምሁራን የሚሸልሙበት ነበርም። ከኢትዮጵያ ብሔራዊ ትያትር የወርቅ ሽልማት በሰሜን አሜሪካ የኢትዮጵያ አርቲስቶች ማህበር ክብር ሽልማት፣ የባህልና ቱሪዝም ሚኒስቴር የባህል ማዕከል የክብር ዋንጫ ተሸላሚም፣ ከጠቅላይ ሚኒስትር አብይ አህመድ የክብር ሜዳሊያ ሽልማቶችንም ተቀብለዋል። ጋሽመራዊ ጡረታም ከወጡ በኋላም ከሙዚቃው ሳይርቁም እስከ ቅርብ ጊዜም ከብሔራዊ ቲያትር ደጅ ሳይጠፉም ቆይቷል። የልብ ህመም አጋጥሟቸው የትንፋሽ መሳሪያ መጫዎች እስከ ተከለከሉበት ጊዜ ድረስ ክላርኔታቸውን ይዘው መገኘት ባለባቸው ቦታ ሁሉ እየተገኙ ህዝብን እያስደሰቱ ኖረዋል። በህይወታቸው ከኦርኬስትራው ተነጥለውም በየትኛው ምሽት ክበብም ሰርተው አያውቁም። በተሰጦም ያምናሉ። አዳዲስ ወጣቶች በመጡም ጊዜ ካሉበት አድኖ በማግኘትና በማበረታታትም ይታወቃሉ። አርቲስት መራዊ ስጦት ባላቸው ጊዜ ሁሉ ባለተሰጦ ልጆችን በማደን ችሎታቸውን ያደንቃሉም፣ እየመከሩ እያበረታቱና ምን አይነት አርቲስት መሆን እንዳለባቸውም ምሳሌ በመሆን ጭምር የሚደግፉ የሙዚቃ አባትም ጭምር ናቸው። በዚህም የዓለም አቀፍ ሜርኩሪ ሽልማታቸው ወጣት ባለሙያዎችም ባዩበት ጊዜም እንዲያበረታቱና እንዲነሳሱ በማሰብም በስጦታ መልክ ለኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ ለቢሮው እንዲቀመጥ አስረክበዋል። እኚህ ታላቅ አርቲስት ነፍስ ይማርልን እያልን ለቤተሰቦቻቸው በተለይ ደግሞ መጽናናትን እየተመኘን ፕሮግራማችንን ቋጨን። ስለምትከታተሉን ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማኅበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን እየጠየቅን በዚሁ እንሰናበታለን። በሌሎች መሰናዶች እስክንገናኝ በቸር ቆዩልን።